እንደዚህ ስትሆኑ ሰይጣን ዳይሬክት ሊም ኢንዳይሬክት ሊም ይፈትናችኋል። ፈተናችሁን መከራችሁን ሊያበዛ ይፈልጋል። ከእግዚአብሔር ጋር ውርድ ውስጥ እንድትገቡ ያደርጋችኋል። እንደዚህ ስትሆኑ፣ እግዚአብሔርን ወደሚመቸው መንገድ ስትመጡ ሰይጣን ይፈትናችኋል። ታስሮ ነበር፣ ታውቃላችሁ እኮ ታስሮ ነው የተፈታው። እና አይ ቲንክ ስራ ማግኘት አልቻለም ገብዶታል መስለኝ አሜሪካን ሀገር አንተ ሲስተም ሆነ አላቅ ታስሮ ከተፈታ በኋላ አዶኖ እንዴት እንደሆነ ስራ ማግኘት አልቻለም። ግን በቃ አሜሪካን ማገር ያላችሁ ሌላ ማገር ያላችሁ ኢትዮጵያውያን ኤርትራውያን ትራው ያጣቀለኝ ከጎን ልክነ ነበር በቃ ለብዙ ሰው የደረሰ ልጅ ነው። አንተ ማታ ላይ በቃ እሺ እልክልሻለሁኝ ዜናውን ላኪልኝ አልሽኝ። ልጅ በጣም በጣም ነው ያሳዘነኝ። እንደ እናቴ ልጅ ነው የቆጨኝ። አስዌር እንደ እናቴ ልጅ ነው የቆጨኝ። እንደ እናቴ ልጅ እንደ እናቴ ልጅ ነው የቆጨኝ። እንደ ወንድሞቼ ነው ኩማ የቆጨኝ። ኦ ማይ ጋድ በጣም ነው ያስለቀሽ በእናትሽ። እኔ እንደዚህ እንትን ላይፍ ላይ ምናም ገብቻ አላቅም፣ ሰዋርች እንደዚህ አላቅም። ግን በቃ ስር ያን ሽንባን ማስለቀስ ለአሜሪካ እንደም የሚያስጠላው ነገር አንድ የእስር ቤት ከገባሽ እንትን ስቶሮች ላይ ስላለ ስራ ማግኘት በጣም ገባር። በጣም ወይኔ፣ ትላክና ብታዩ እንዴት እንደሚያሳዝን ብታዩ፣ በቃ የውሸቱን ፈገግ ይላል። ስማ አንጀት ይኔ በደናት። እኔ ለምን ወንድ ወንድ እንደወለደች አላውቅም። እኔ ወንድሞች ብቻ ነው ያሉኝ ታውቂ። የእናቴ ልጆች ፊቴ ላይ መጡብኝ ወንድሞች። ስደት ክፉ ነው። ሰው ሀገር አይቸግራትም። በጣም ደግሞ በጣም የሚገርምሽ አሜሪካን ለወንድ ልጅ ተቀጥሮ ላይክ ስራ ለማግኘት እዚህ በጣም በጣም ከባድ ነው። ሴት ልጅ ምንም። እኔ አሁን ሰርቨር ባር ነው የምሰራ ባርቴንደር ነኝ። የትም ቦታ ገብተሽ መስራት ትችላለሽ። ወንድ ግን ተጮ እዚህ መጥተው እንዴት እንደሚያሳዝኑ በቃ ሰው አሜሪካን ስባ ትልቅ ነገር ይመስለዋል። እኔ ሁሌም በቃ ሁሌ ለቤተሰቦቼ የምነግራቸው ሲያሳዝኖች በቃ ስራ ሲፈልጉ ሲንከራተቱ ሯጭ መሽት ያለች ምን ይመጣሉ እዚህ ይቀራሉ ነው ላይክ አሜሪካን አይሆን ብለህ እንደዚህ ያለ ነገር ካልተማርሽ ትምህርት ላይ በትምህርትሽ ካልሆነ በስተቀር ዝም ብሎ ተቀጥሮ ለመሥራት አሜሪካን ነገር በጣም ከባድ ነገር ነው። በጣም ማለት ነው የምልሽ። እና ፕሊዝ ሌሎቻችሁ እንደዚህ ስትመጡ ሀገራችሁ ይሻላቸዋል፣ ያለ ወረቀት ምናምን አሜሪካን ሀገር ለመስራት ለጨራሽ የማይመከር ሀገር ነው። የምር የእውነት ከተቸገረ ኖሮኝ አይደለም ግን ደሚ ዜሉን ወርካሻፕን ንገሪኝ እልክልሻለው። እሺ ዜሉ የምትፈልጉ ልጆች እልክላችኋለውኝ። ትላንትና ስለሰ ዋለውኝ ከቤት ታቤት በጣም የሚያሳዝነው በጣም በቃ ማለት ዘኔ ስለማውቀው ነው። ዲሲ ነው የምኖረው። በጣም ነው የማውቀው። በቃ ያሳዝኑሻል። መንገድ ላይ የምሰራበት ቦታ መጥተ ትቀጥራላችሁ ጽዳት ምናምን ስለው አንጀቴ እንደሚበል ረባሽ ሴት ልጅ የትም ቦታ ገብታ መስራት ትችላለች። ምንም እንጀራ ንድጋገር ትችላለች። ወንድ ግን በጣም ከባድ ነው። አብሶ ደግሞ ተገባ ርዝ ነው። ኤኒ ሰከንድ ቻንስ አለ። ኩማዬ ናግባ ናግባ የእኔ አባት በእናትህ አየሁት አለ

ያ ፍራኦል ምናምን እያሉ ነው። ያ እንደዚህ ስለ ፍራኦል ምናምን እኔ ስለ ራሴ ነው የምልሽ። አልገባሽም። ሀበሻ ሰው መተባበር ይችላል፣ መቅጠር ይችላል። እሱ ናውጣ አንተ አፈር ብለህ አፈር ያስበላክ ናውጣ፣ ቆሻሻ ነጽ አለሽ። ትላንትና የኩማን ዜልና ካሻፕ ስትጽፉ የነበራችሁ ልጆች ብቻ ገስት ላኩልኝ፣ ሌሎቻቸው አትላኩልኝ። የማ ዜልና ካሻፊ የነበራችሁ ልጆች ቤትታየው ቤት ያ አረኩት እዚህ ትላንትና እዛ ቤት የነበራችሁ ልጆች ስትጽፉ የነበረ ስክሪንሹት ያነሳ ሰው የለም ካላችሁ፣ ሀንዬ ካለሽ ፕሊስ አዋይቸሻሉ አንቺን ትላንትና